ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልኩ እንደተለመደው ተወዳጁን ድራማ መንታ መንገድ ድራማ ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮት ተጋብዛለሁ። መልካም ቆይታ። ሱምሩ መኪናዋን በፍጥነት እያሽከረከረች በምሽትም እየተጓዘች ነው። ከእሷ ፊት አንድ መኪና እቃ ጭኖ እየተጓዘ ነው። ከእሷ ኋላ ሶስተኛ ላይ ህክመትም እየተከታተለቻት እየተጓዙ ነው። በዚህ መሃል እቃ የጫነው መኪና ከሱምሮ ፊት ለፊት ሮቶም ከኋላ ይወድቃል። ሮቶ እየተገላበጠ ወደ ሱምሮ አቅጣጫ እየፈጠነ እየተንከባለለ ወደ እሷ መኪና ይደርሳል። ይህን አደጋ ለመሸሽ ሱምሮ እየተደናገጠች ወደ ቀኝና ወደ ግራ መሪውን ታዞረዋለች። በመጨረሻም ከፊት ለፊቷ ካለው ጽድ ጋር ትጋጫለች። ከኋላ ሆና ሄክመት ይህንን አደጋ ትመለከታለች። የሱምሮ መኪና ከፊት ለፊት ብትንትኑ ወጥቷል። ጽምሮ በሞትና በሕይወት መካከል ሆና በአፍንጫዋ ደም እየፈሰሰ ነው። ቦታው ላይ የደረሰችው ህክመት ከመኪናዋ ወርዳ እንዴት ከባድ አደጋ ነው እያለች እየሮጠች ወደ እሷ መኪና ጋር ትደርሳለች። ከአደጋው በኋላ ሱምሮ ትንፋሿ እየተቆራረጠ እራሷን መቆጣጠር ከብዷታል። አይኖቿን እንደምንም ብላ ገልጣ ሱምሮ ስትመለከት የደረሰችው ህክመት ነበረች። በደከመ አንደበት ትናገራለች፣ እርዳታሽ ያስፈልገኛል፣ እርጅኝ ባክሽ፣ እርጅኝ ባክሽ። ህክመትም ትናገራለች፣ የራስሽ ጉዳይ ነው፣ ገደል መግባት ትችያለሽ፣ የፈለግሹን አድርጊ ብላ ተናግራ እየተቻኮለች ማንም እንዳላያት እያረጋገጠች ህክመት ወደ መኪናዋ ትፈጥናለች። በሌላ በኩል አደጋው የደከመችው ሱምሩ አይኖቿም ይከደናሉ። መኪናው ውስጥ ከገባች በኋላ ህክመት ትናገራለች፣ ወይዘሪት ሱምሩ የመኪና አደጋ ደርሶብሽ ነበረ። አለቀ በቃ፣ የኔ ጥፋት አይደለም። አሁን ተረጋግቻለሁ፣ እንግዲህ ልሂድ። እያለችም በዛ ሁኔታ ውስጥ ሆና ሱምሩን ጥላት ህክመት ትጓዛለች። በሌላ በኩል ኢዝማና እንዲሁም ደግሞ ኢዛት እየተጨጋጨቁ። ምን ማለት ነው? ቆይ ንገረኝ። ይሄ ክፍል የኔ ክፍል ነው ማለት ምን ማለት ነው? ኢዛት፣ የኔ እና ያንተ ክፍል አይደለም እንዴ? ይሄ ክፍል ይሄ የኔ እና ያንቺ ክፍል አይደለም። ይሄ ክፍል የኔ የግሌ ነው። ምን ሆነሃል? ቆይ ኢዛት፣ ምን ማለት ነው? ኢዛት፣ ኢዛት የምትይው ምንድነው? እሱ ለምንድን ነው እሱ ማይገባሽ። ከአንቺ ጋር አንድ ክፍል ውስጥ መኖር አልፈልግም እያልኩሽ ነው። እንዴት ይሆናል? ምን እያልክ ነው ያለው? ይሆናል፣ ሁሉም ነገር ይሆናል። ይኸውልሽ፣ እንደውም ላንቺም ለኔም መልካም ነው። የመሲዩት ክፍል ትልቅ ነው። ከዚህ በተጨማሪ ደግሞ ቆንጆ ክፍል ነው ያለው እዛ ሄደሽ በሰላም አመተኛ ትቻለሽ፣ ከወንድምሽ ጋር እህትና ወንድም። አሁን ይጅልኝ፣ ውጭልኝ ከዚህ ክፍል። ይዛት በእውነት የማይረባ ነገር አትናገር። ምን እያልሽ ነው ያለሽው? የማይረባ ነገር ነው የምናገረው እኔ። ከዚህ በተጨማሪ ደግሞ የማይረባና የሚረባውን የምናገረውን የማውቀው እኔ ነኝ። ማነኝ ብለሽ ነው አንቺ ቆይ የምታስቢው? ንገሪኝ። ከኔ ጋርስ እንደዚህ ለመናገር የደፈርሽበት ምክንያትሽ ምንድነው? ነገሪ። እኔ እኮ ሚስት ነኝ እኔ፣ እናንተ ኮ ተጋብተናል። ከዚህ በተጨማሪ ደግሞ ያንተ ልጅ ኮ በሆዴ ውስጥ አለ። ለፈጣሪ ብለሽ ውጭልኝ አሁን ከዚህ ክፍል አንቺ። እኔ ሚስት አይደለሽ ያንን ፊርማ የተፈራረመው ዝም ብለን ነው፣ ለወረቀት ጉዳይ ብቻ። ያ ፊርማ ማለት እኔ እናንቺ ተጋባን ማለት አይደለም እያለ ሲናገር ልቧ እየተሰበረ ይዝማ በጉንጯ ላይም በዋም ይፈሳል። አይኖቿ ይዛትን እየተመለከቱ እየተንገበገበች ነው። ይኸውልሽ፣ ያንን ሙሉ ጠረጴዛ ሁሉ የሞላሁት እንደዛ ሁሉ ፕሮግራም የተካሄደው በወንድሜቻን ምክንያት በእሱ ጫና ምክንያት ነው። ይህን ታውቂያለሽ። በጭ እሱ ስላስጨነቀኝ ነው። ነገር ግን ከአንቺ ጋር መቆየት እንደማልችል ነግሬሽ ነበረ። ይዛት እባክህ፣ እንደዚህ አታደርግ፣ ለፈጣሪ ብለህ። አሁን ለማንኛውም ክፍል የለቀሽ ውጭልኝ፣ ፍጠኝ፣ ውጭ። ይዛት እባክህ፣ ለፈጣሪ ብለህ። ይዝማ ተናገርኩ እንግዲህ ውጭ ብዬሻለሁ፣ ከዚህ ክፍል ሄጂ፣ ውጭ ብዬሻለሁ። እያለቿን ይዞ ጎትታታል። ይዛት እባክህ ተረጋገባክ ይዛት ምን እያደረግክን ያለው ውጭ ብዬሻለሁ። አልፈልግም አልኩሽ ወጭ ልኝ ከዚህ ቤት እባክህ ይዛት ወጭ ወጭ ወጭ የምናገረው ነገር አይገባትም እንዴ ሄጅ ውጭልኝ ዛሬ እያለ በመጨረሻ እሷ እየተለማመጠችው በሩን ይዘጋባታል ይዛት እባክህ በሩን ክፈትልኝ ምን አይነት ምን አይነት ጣጣ ውስጥ ነው የገባሁት ወይ ፈጣሪ ኧረ እባክህ ይዛት በሩን ክፈትልኝ በሩን ክፈት ይዛት እያለች በሩን ትደበድባለች አትደብድቢው ብየሻለሁ እሱም በር በሩን ክፈተው በእናትህ ይዛት እያለችም ታለቅሳለች እየደበደበች ታለቅሳለች እባክህ ይዛት የኔ ውድ እባክህ በሩን ክፈትልኝ በሩንም ከፍተው የኔ ውድ የምትይው ማን ነው አንቺ ሰራተኛ ሲኗም ይህን ድምፅ ስሰማ ጀናን ትመጣለች። እኔ የአንቺ ፍቅር ነኝ ወይ ንገሪኝ፣ አፍቅሬሻለሁ ወይ ንገሪኝ። ምን እያልሽ ነው ያለሽው? ምንድነው? እናንተ ምን ሆናችሁ ነው አረባካችሁ? ተረጋጉ። ይዛት ምን እያደረግካ ነው ልጅቷን? አንቺ ደግሞ ምን አገባሽ? እያለቀሰ ይዝማም ትናገራለች። በክፍሉ እንድገባ በፍጹም አይፈልግም፣ ከወንድምሽ ጋር ሄጅና ተኝ እያለኝ ነው። ጀናን እባክሽ ንገሪኝ፣ ምንድነው እሱ እያለኛለሁ ይዛት ይህች እኮ ሕጋዊ ሚስት ነች። ያገባሃት ሚስት ነች። ለምንድን ሱ እኮ ከወንድሟ ጋር እሷ የምተኛው ከአንተ ጋር አብራችሁ ለምንድ አታኙት? ከዚህ በተጨማሪ በሆዷ እኮ ያንተ ልጅ ይዛለች። ይህን ታውቄ ለምንድ ምንድ ነው የምታወሩ? ደግሞ ምን እያልሽ ነው? ምን አይነት ሰራተኛ አልሽባክሽ። ጭራሽ ከእሷ ጋር እየተባበርሽ ባልሆነ ቢኒያም የሮጠ ይደርሳል። ጭራሽ እናንተ ሰራተኞች ስትባሉ ብሎ ሊናገር ሲል ደናንም ትናገራለች። ይዛት ይበቃል። አንተ አትጩ፣ በቃ አንቺ። እኔ ላይ ምጮ፣ አንቺ ሰራተኛ መሆንሽን ረስተሻሉ። ምን እያደረክን ያለው ቢኒያምም ይናገራል። ይዛት ምንድን ነው የተፈጠረው? ምንድን ነው እሱ የምትጫጫውት? ሁሉም ተሰብስበው ግራ ይጋባሉ። ምንድን ነው የተፈጠረው? ምንድን ነው እሱ እንደዚህ የሚያስጮህ? እያለ እየተናደደ ቢንያም ሲጠጋ፣ ተረጋጋ፣ ተረጋጋ፣ በቃ እያለች ሚስቱ ታረጋጋዋለች። ቆይ አንድ ጊዜ አንቺ ዝም በይ ጀናን፣ ቆይ አንድ ጊዜ አንድ ነገር አስጠነቅቃለሁ። ይዛት ሚስቴን በእጅህ ብትነካት፣ በጣትህ እንደውም በእጅህ አይደለም በድጋሚ እንደዛ ነገር ብታደርግ እጅና እግርህን ነው እሰባብሬ ማስቀምጠ። ሚስቴን እንዳትነካ እባክህ። እጅን ትሰብረዋለህ? እሰባብርሃለሁ ነው ያልኩት። ይሄው ነካዋት፣ ምን ታመጣለህ? እያለ ሲነካት ቢኒያሚን በቦስቅ ብሎ ይዛትን ይጥለዋል። እገላለሁ አንተ ማትረብ አደደ እያለ እየተናደደ ቢኒያም አንገቱን እንካ አድርጎ ይዛትን ሊገድለው ይደርሳል። ኧረ እባካችሁ ተላቀ ኒያትም ቦታው ላይ ደርሳ ምንድን ነው እሱ፣ ምንድን ነው የተፈጠረው? ለፈጣሪ ብላችሁ ዞር በል አንተ፣ ዞር በል ምን እያደረክን ያለው እብድ ነው ወይ? ቆይ አንተ ልጅ እብድ ነው ወይ? እያለች ኒያትም ይዛት ላይ ተጮህበታለች። አዎ እብድ ነኝ እኔ፣ ለአብድ ነው ገና በደንብ ነው የማብደው። በሁላችሁም ምክንያት አብዳለሁ ገና። ይሄው ለአንተ ማትረብ አለች በድጋሚ ሚስቴን በጀንዳት ነቃት ነግሬሃለሁ። ግቡ ግቡ፣ እናንተ ወደ ውስጥ ግቡ እናንተ፣ ግባብ እያሉ አንተ ልጅ እያለች ሰዎች እየገፈጠረች ኒያት ኢዝማን እና እንዲሁም ደግሞ ኢሳትን ወደ ውስጥ ታስገባለች እናንተ ደግሞ ሂዱ ወደ የክፍላችሁ ሂዱ ወይ ፈጣሪ ሆይ ቤቱን በአንድ ብሩ ቁጭ በሉ እናንተ ደግሞ ቁጭ በሉ እስኪ ምንድን ነው እሱ ምንድን ነው እንደዚህ የሚያጨቃጭቃችሁ ንገረኝ ኢዛት ንገረኝ ልጅ ይኸው ልሽ አያቴ አያቴ ትለኛለህ እያቆላመጥክ ይኸው ልሽ አንቺ እንደምቶ ጅን በደንብ አድርጌ አውቃለሁ እኔም እንደሞ ወደሽ ታውቂያለሽ አያቴ እኔን አጠይቅኝ ይኸው ልሽ አጠይቅኝ እኔ ነው እኔ ተገድጀ ነው እችን ሴት ያገባኋት ተገድጀ ነው ሳልወዳትና ሳላፈቅራት ያ ፊርማ ደግሞ ስላለ እኔ እሷ አባል ነኝ ማለት አይደለም ይሄ ብቻ አይደለም ሆዷ ውስጥ ያለው ልጅም የኔ አይደለም ይሄው ለይዛት ግራ እየተጋባጭ ይስማ ይዛት ይዛት ይዛት አትበይ ምንድነው እሱ አትጥሪ ብይሻሉ ምንድነው አንቺ ሴት የምትፈልጊው ምንድነው የምትፈልጊው ንገሪኝ ክፍል ነው አይደለም የምትፈልጊው ይሄው የአንቺ ክፍል ይሆንልሽ በቃ በጣም ጥሩ ይሄው ለቀቀልሽ ልጅ ይዛት ረባክ ተረጋጋ ለፈጣሪ ብል ያውልሽ ያው እኔ ሌላ ክፍል እኖራለሁ በቃ ውሰጁ ይሄንን ክፍል እንዲህ ልጅ ምን ሆነሃል? በእውነት ይሄ ልጅ በቃ አብዷል ማለት ነው። ምን እያደረግክን ያለው ልጅ ወደ ሆቴል እየሄድኩ ነው አያቴ ምንም አታስቢ፣ ሆቴል ነው የማድረው። ስቅስቅ እያለች ከያለች ይዝማም ታለቅሳለች። ግራ የተጋባች ኒያት የኔ ልጅ እባክሽ ለፈጣሪ ብለሽ አታልቅሽ፣ ተረጋጊ እባክሽ እያለችም ታክፋታለች። ይኸውልሽ ልጁ ላይ የትልቅ ጫና እያደረስሽበት ነው። ይኸውልሽ እንደዚህ አታድርጊ የኔ ልጅ ይኸውልሽ። መረጋጋት ደግሞ አለብሽ አንቺ፣ ተረጋጊ በቃ። ሁሉም ነገር ይስተካከላል። ተረጋጊ። በሌላ በኩል የመኪና አደጋ አደረሰበት ሰምሮ ከሰዓታት ቆይታ በኋላ ወደ ራሷም ትመለሳለች። እንደምንም ብላ በስመመን ውስጥ ሆና የመኪናዋን በር ከፍታ ወደ ውጭ ትወጣለች። እያነከሰችም ወደ ውጭ ወጥታ አስፋልቱ ላይ መራመድ ትጀምራለች። በሌላ በኩል ኖህ ወደ ነጃን ቤት እንደደረሰ በሩን ያንኳኳል። ሰራተኛዋ ቱርካን ትከፍታለች። ሰላምታ ይለዋወጣሉ። እባክሽን ሲቪል ላይን ትጠርልኛለሽ ካላስቸግርኩሽ በጣም አዝናለው እያለች ባለበት፣ ጀናን ማነው የመጣው ለማን ነው በር ይክፈሹ። አይን ላይን የሚተያያሉ ምን ነው ሰላም አይደለም እንዴ ነህ? ደናነ ደናንሽ እባካችሁ ሲቪ ላይ እንፈልጌን የመጣወት ካላስቸገርኳችሁ እባካችሁ ጥሩልኝ። አንተ ወደዚህ እንደምትመጣ ሲቪ ላይ ያውቃለች፣ መጀመሪያ ነግረሃታል ወይም ደግሞ ሲቪ አንተ ማየት እንደምትፈልግ አረጋግጠሃል። ቢኒያም ቦታው ላይ ይደርሳል። እባክሽን ጥሪልኝ። ቢኒያም ይናገራል። በጣም የሚገርም ነገር ኖ፣ መልስ ሰራ መጣ። ወንድሜ ሲቪ ላይ እንላገኛና የመጣወት ካላስቸገርኳችሁ እባካችሁ ጥሩልኝ እያልኳችሁ፣ እያሽሟጠጠ ቢኒያም ይናገራል። ሲቪ ላይ ልታይን አያችሁ ሲቪልን እንዲያቆር የመጣው እንደዛ ነው እንግዲህ ያለን ለእኛም የነገርን ልክ እንደዛ ነው ቢንያም ሲቪል ያውቃለች እዚህ እንደደረሰ ኖህ ይሄን አረጋግጣችኋል ሴቶች እኔም እየጠየቅኩት የነበረው ይሄን ነው ይህ መስለኛል እያለ ቢንያም ይናገራል እሱ አላወቀችም ብታውቅ ኖሮማ መታ ትከፍትለት ነበረ ስለዚህ ችግር ሳይፈጠር ወንድሜ ኖህ ከዚህ መሄድ ይሄድ ይኖርብሃል። ይኸውልህ ቢኒያም አታናደኝ፣ እብራችሁ ላይ መጥቻለሁ። አሁን ልጅቷን አንጠሩልኝ ያልኩት ካላስቸገርኩ፣ ሽባክሽ እህት ተባበሪ፣ እኔ ሌላ ነገር አልፈልግም። ሰማሽው? ይኸውልሽ እያለ ባለቤቱን እየተመለከተ ቢኒያም ይናገራል። ይናገራ አታበሳጨኛለህ፣ አታናደኛለህ። በጣም ጥሩ እንግዲህ፣ ኖህ መበሳጨት ይኖርብሃል። መናደድ አለበት አለች። እዚህ እንደምታውቀው በጣም ብዙ ክፍል አለን። አንዱ ክፍልን ዘጋብሃለን ስታስቸግር ኖህ፣ አለበለዚያ ግን ከዚህ ለቀ መሄድ ይኖርብሃል። እየተናደደ ጥርሱን ነክሶ ኖህ ዘሎ መግባት ይጀምራል። ይሞክራል። ዞር በል ብያለሁ አትገባም ብያለሁ ነግሬሃለሁ፣ አንተ ልጅ እያለ ቢኒያም ለማስቆም ሲሞክር ገፍትሮ ትሮ ውስጥ ይገባል። ጀናንም ትናገራለች፣ ምንድን ነው እሱ? እንደዚህ አይነት ነገር እየጮህም ኖህ ይጣራል። ሲቪ ላይ ምን እያደረግክ ነው አንተ? ሰው ተከተለው፣ ቢኒያም ተከተለው። ይውልሽ እኔ ወደ ላይ ክፍል የምከተለው ከሆነ ይህን ሰው እየጨርሰዋለሁ፣ በእጅ ላይ ይወድቃል እያልኩሽ ነው። ይውልሽ ሄድ እያልኩ ነው፣ ተከተለው። ወሬውን ትተህ ተከተሉ ብያለሁ። ቆይ አንድ ጊዜ በቃ እሺ እከተለዋለሁ ሲቪ ዚቪላይ እያለ ኖህም ክፍሏ ጋር ደርሶ ይጠራታል። በአንፃሩ ሲቪላይ ተከፍታ ከኖህ ጋር ከተጣላች በኋላ ከኔ ጋር ቁጭ ብሎ እያወሩ ነበር። አይሽ መጣ፣ ይውልሽ መጣ ማለት ምንም አያደርግሽም። ዝም በበቃ፣ ቁጭ። ሲቪላይ ተረጋጊ፣ ምንም አያደርግሽም በመጨረሻን በሩን ከፍቶ ይገባል። ከፍል ለፊትም ኒሃተ ማhall ጣልቃ ትገባለች። ምንም ያረግሽም ሲቪ ላይ ተረጋጊ። ሲቪ ላይ ወደ ውስጥ መግባት አችልም። ይወላ አንተ ልጅ ዲቆይ ምን ሆንሻል? ምን ሆነሻል? ያቲ ምን አደረግኳት እኔ እንይሷን ምን አደርቃት? አለውስ እኔ እኮ ምንም አላደርጋትም። እኔ እኮ ለሷ ስለሞት አለው። ምን ሆነሻል? ያቲ እኔ ለምን እንደኔ ፈራችኝ? ሲቪ ላይ አባክሽ ኖ ሄድልኝ። ይያሎ እኔ አልፈልግም። ሲቪ ላይ እንደ ቀዳሚ እኮ ነው ምንጋባው የሚመጣው። ቀዳሚ ምን ሆነሻል ረ ለፈጣሪ ብለሽ ቅዳሜ እኮ ልንጋባ ነው። አያቴ የምን ጋብቻ ነው የምታወራው አንተ? እስኪ ተመልከተኝ፣ ተመልከተኝ። እኔ እናንተ አንጋባም፣ አብቅቷል በቃ። የኔ እናንተ ጉዳይ እዚህ ላይ ያበቃል። እኔ አንተ አልፈልግህም። ቢኒያምም ቦታው ላይ ይደርሳል። ሲቪ ላይ እባክሽ፣ እባክሽ፣ ቁጭ ብለን እናውራ። ሲቪ ላይ ኖ፣ እባክህ፣ እባክህ፣ ውረድ፣ ውረድ ብያለሁ ሲቪላይ ላይ። በሌላ በኩል ቱርካን ሰራተኛዋ እያን ሸኳሸኮች ወደ ፖሊስ ጋር ደውላ ትናገራለች። ኮሚሽነር እባክህን ቡድን መላክ ይኖርብሃል። እቤታችን ውስጥ ጸብ ሊፈጠር ነው እባክህ ድረስልን ፖሊሶች ይዘህ ድረስልን አሁን እቤት ውስጥ ዘሎ ገብቶብናል ሰው ያለ ፈቃዳችን እኔ አላውቅም እርግጠኛ አይደለሁም ሽጉጥ የያዘ ያዝ አላውቅም እሱን ኮሚሽነር በጣም ጥሩ በጣም ጥሩ ኮሚሽነር ኢዩልሽ ሲቪ ላይ እኔ ሌላ ነገር አልፈልግም እኔና አንቺ ብቻ ቁጭ ብለን እናውራ እባክሽ እንነጋገር ኢዩል እኔ ከዚህ ቀደም ነው በጣም ብዙ እድል ሰጥቻለሁ ለአንተ ልክ እንደ ጅል የምትናገረውን ነገር እያመንኩ ነገ ዛሬ ትሻሻላለህ እያልኩ ብዙ እድል ሰጥቻለሁ ከዚህ በኋላ ግን ምሰጥ እድል አይኖረኝም አልፈልግም። ቢንያሚን ይናገራል። በቃ ኖህ ከዚህ መሄድ ይኖርብሃል ሄድ፣ በቃ ቢንያሚን። እኔ በፍጹም ከዚህ ቤት አልሄድም። ትሄዳለህ። እሷ ይቅርታ እስካላደረገች ድረስ ከዚህ ቦታ ነቅንቃለልም። ይወል አልሄድም። አልኮ እንግዲህ እየደጋገምክ እንደ እሱ አተበል ብያለሁ። በእኔና ባንተ መካከል ምንም ነገር የለም፣ ከዚህ በኋላ አብቅቶልናል። የናንተ ጉዳይ አብቅቷል አልኩ በቃ ብላ ተናገራ። በመጨረሻ ሲቪ ላይ በሩን ተዘጋበታለች። ሁሉም ግራ ይጋባል። ሲቪ ላይ ከውስጥ ሆና ታለቅሳለች። በሌላ በኩል የመኪና አደጋ የደረሰባት ስምሮ በአስፋልቱ ዳር እየተራመደች፣ ከፊት ለፊትም በደረቁ ድቅት አንድ መኪና ሞደ እሷ ጋር ይደርሳል። እጇንም እያወጣች ምልክት ትሰጣለች። መኪናው ከቆመላ በኋላ ፊቷ ላይ ያለውን ድንጋጤ እየተመለከቱ ይደናገጣሉ። አደጋ ደርሶብኝ ነው፣ አደጋ ደርሶብኝ ነው። አይዞሽ፣ አይዞሽ፣ ግቢ ወደ ሆስፒታል በፍጥነ መሄድ ይኖርብናል። ደህና ነኝ ምንም አይልም። ግቢ፣ ግቢ ወደ መኪናው፣ ፍጠን፣ ፍጠን፣ በቃ ወደ ሆስፒታል በፍጥነ መውሰድ አለብን፣ ተጎድታለች እያሉ ይዘዋት ይሄዳሉ። በሌላ በኩል ኖህና ሲቪል ላይ ባሉበት የፖሊስ መኪናም ይደርሳል። ፖሊሶቹም ከመኪናቸው ወርደው በፍጥነት ወደ ውስጥ መግባት ይጀምራሉ። ወደ በር ለመግባት፣ በሌላ በኩል ኖህ እየታገለ ነው። ባካችሁ ላይ እባክሽ በሩን ክፈችልኝ። አረባ ካንተ ተረጋጋ ተው ብያለሁ። ፖሊሶቹም እንደደረሱ እናንተ ከኛ ጋር መምጣት አለብህ። ምንድን ነው እሱ የተፈጠረው? እያለ ፖሊሱ ይጠይቃል። ግራ እየተጋባ ፖሊሶቹን ካየ በኋላ ኖህም ይናገራል። ለፖሊስ ደውላችሁ ማለት ነው፣ ደውላችሁብኝ። እኔ ላይ በፖሊስ እንድያዝ ደውላችሁ ወይ ነገሩኝ። ለእኔ ፖሊስ ጠራቸው ወይ እናንተ ሰዎች። ና እንሂድ። መሄድ አለብህ መሄድ አለበት። ወደፊት ሄድ፣ በቃ ውጣ፣ ውጣ። በመጨረሻም በቀኝና በግራን ጠልጥለውት ፖሊሶቹ ይዘውት መሄድ ይጀምራሉ። ኒያት ግራ እየተጋባች አፏን በእጇ ጭና ትገረማለች። የምትይዝ የምትጨብጠውን ታጣለች። ቢኒያምና እንዲሁም ደግሞ ጀናን እየተባበሩ ይናገራሉ። አዎ በጉልበት ነው የገባው ወደ ቤት ውስጥ። ከዚህ በተጨማሪ ደግሞ ሲቪላይን የኛ ልጅ ሊወስዳን ነበረ በጉልበት። አዎ ውሰዱት፣ ውሰዱት። ፖሊሶች እየተናደደ ነው ይናገራል። በጉልበት ነው ያልሺው አንቺ። ይኸውልህ ኮሚሽነር፣ እኔ በፍጹም እንደዛ አላደረኩም። በጉልበት ያደረግኩን ነገር የለም። ቅዳሜ ደግሞ የኔና የልጅቷ ጋብቻ ቀን ነው። እሷ ላና ተሻግራም የመጣሁት እየተራመደችም ከላይኛው ክፍል ሲቪል ይም ትደርሳለች። እኔ አንተን አላገባህም። እባክሽ እንደዚህ አታደርጊ፣ እባክሽ ሲቪ ላይ ለምንሻለሁ። እንደዚህ አታደርጊ ኮሚሽነር፣ የተናገርኩት ነገር እውነት ነው። እኔ ከእሱ ጋር በፍጹም መሄድ አልፈልግም፣ እሱን ማግባትም አልፈልግም። ይኸው እንግዲህ ፖሊስ፣ ከዚህ የበለጠ ማስረጃ የለም አይደለም? እንዲህ እያለ ቢኒያም ከባለቤቱ ጋር ሆኖ ኖህ ላይ ይመሰክሩበታል። እንደነገርናችሁ ነው እንግዲህ ለፖሊስ እያለ ቢኒያም ይናገራል። በግድ ነው ወደ ቤት የገባው። ይሄ ብቻ አይደለም፣ ቢንያም ምን ሆነል እያለ ጀናን ትናገራለች። አስገድዶ ልጅቷን ሊወስዳን ነበር የመጣው። አቶ ኖህ ወደ እኛ ጋር መሄድ ይኖርባል። ፖሊስ ጣቢያ እንሄድ እንግዲህ እንሄድ። ሰዎች አይሆንም፣ አይሆንም። ሲቪ ላይ እንደዚህ አታደርጊ ከዚህ በተጨማሪ እኔ በፍጹም ከዚህ መሄድ አልፈልግም ይቅርታ ካላደረገችልኝ ከዚህ ቤት አልወጣም ልቀቁ ብያለሁ ተከሳል እንግዲህ መሄድ አለብህ ሲቪ ላይ በመጨረሻም ፖሊሶቹ አንጠልጥለው ይወስዱታል እሱ ወደ ውጭ ከወጣ በኋላ ፖሊሶቹም ይዘውት ከሄዱ በኋላ ቢኒያም ከባለቤቱ ጋር ሆኖ ኮራ ብሎ ይቆማል ሚስቱም ትናገራለች ምን ነበር ያልኩ ከዚህ ቀደም ምን ነበር ያች አንበሳ ወይስ ደግሞ ነብር በእውነት ዛሬ ኮርቼብሃለሁ በቃ እንደዚህ ጎርደደ ስትል ነው ወንድ ወንድ ስትሆን ነው ደስ የሚለው። በእውነት አኩርተኸኛል። አዎ እንድትሄድ በፍጹም አላደረጋትም። ወርቃንም ትናገራለች። ወንድሜ ቢኒያሚን፣ በእውነት ትልቅ ስራ ነው የሰራኸው። ጎበዝ አመሰግናለሁ። እኔ ታላቅ ልጅ ነኝ፣ ለዚህ ቤት ለሁሉም ነገር ኃላፊነት አለብኝ። የዚህ ቤተሰብ ኃላፊነት እኔ ላይ ወድቋል። በተለይ ደግሞ አንቺን ቆንጆዋን ሚስቴን መጠበቅ አለብኝ። አሁን ሰላምሽን እንድታች በፍጹም አልፈልግም። መቼም አላደርገውም። ልክ ነው የተናገርከው። እኔ ምልህር በኋላ አሁን በጣም እርቦኛል። በጣም ጥሩ። ቱርካን፣ የምግብ ጠረጴዛውን አዘጋጂ ለውዱ ባለቤቴ። ማ እኔን የማዘጋጀው እህቴ ጀናን? እኔ ብቻዬን እንዴት ይሆንልኛል? ወይ ሌላ ሰው መቅጠር ይኖርብሻል። ከዚህ በተጨማሪ እያገዘችም አይደለም ስኑር ቱርካን ይኸውልሽ፣ መጀመሪያ እኔ እህትሽ አይደለሁም። ወይዘሪት በለሽ ነው መጥራት ያለብሽ እህቴ ያትበኝ ከዚህ በኋላ። ሁለተኛ ነገር አንቺ በጣም ጠንካራ ልጅ ነሽ ቱርካን፣ ሁሉን ነገር መስራት ትችያለሽ። ነገሮችን ባታካብጅ መልካም ነው። ከኋላ ሆኖ ቢኒያምም ጠቀስ እያደረገ ቱርካንን በምልክት ይሰጣታል። ሶስተኛ ነገር ይኸውልሽ፣ ይህን ነገር እንግዲህ መስራት ካልቻልሽ ምን ማድረግ እንዳለብን ደግሞ እናስብበታለን። አራተኛ ስራ መስራት ማች ከሆነ ከዚህ ትባረር ያለሽ ደናወኝ። አሁን ሄደሽ ወደ ኩሽና ምግቡን ብታዘጋጅ መልካም ነው ለባሌ በእውነት በጣም ቀዝቅዞሃል አይደለም፣ ውዱ ባለቤቴ። ስለዚህ ወደ ውስጥ እንግባ። ነው እናንተ እየተሳሳቁ ጥለዋ ትሄዳሉ። በሌላ በኩል ሱምሩ ወደ ሆስፒታል ደርሳ ሕክምና እየተደረገላት ነው። ነርሷም ትጠይቃታለች። እንዴት ነው ይሰማሻል? ያምሻል? እዚህ ጋር ምንም አይደለም፣ ደህና ነኝ፣ ብዙም አያምም። ነርሷም ውጤቱን ትናገራለች። ወይዘሮ ስምሩ ቀለል ያለ አደጋ ነበር የደረሰብሽ፣ የከበደ ነገር፣ የከፋ ነገር አልሆንሽም። ውጤቱ የሚያሳየው እንደዛ ነው። ፈጣሪ ይመስገን፣ አሁን ደህና ነኝ። ልክ ነው የተናገርሽው። ነርስ፣ ነገ መተሽ ደግሞ ተጨማሪ ሕክምና ማድረግ ትችያለሽ። አያስፈልገኝም፣ ደህና ነኝ እኔ ማጋዚን እንቆጣጠራለን፣ ችግር የለም እረፍት አደርጋለሁ። እንደዛ ከሆነ በጣም ጥሩ። እንኳን ፈጣሪ አተረፈሽ። አመሰግናለሁ። ህክምናው ካለቀ በኋላ ስልኳን አውጥታ ሱምሩም ወደ ኖህ ጋር ትደውልለታለች። ስልኩ ቢጠራም የሚያነሳው ሰው የለም። በዚህም ሱምሩ ግራ ትጋባለች። ውድና የተከበራችሁ የቻናላችንን ተከታታዮች መንታ መንገድ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ ድንቅቱን በምጫን ሰብስክራይብ በማድረግ መንታ መንገድ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይለውላችሁ።